ልታገባት ከምታስባት ልትጋባው ከምታስበው ቤተሰብ ዘንድ ያገኛት ቆንጆ ጭምት ምንም እንኳን መንፈሳዊ ቆራቢ አስቆራቢ ብትባል፣ በዛ እሷ ባደገችበት ቤት ቤተሰብ ዘመድ አዝማድ ዘንድ ወንድ የማይከበርበት ወንድ ክብር የሌለው ከሆነ ፊትን አዙረህ በፍጥነት ወደ መጣህበት ጥፋ። ለምን እነግርካለሁ? ከዛ በፊት ግን ዮጊ ገላ ሳሙና ላለፉት ስድስት ዓመታት ሳዘጋጅ ስታጠብበት እኔ ቤተሰብ ወዳጆች ስንታጠበት የነበረ ሳሙና ነው። ኤድብል ከሆኑ ለምግብነት የሚሉ ዘይቶችን ተጠቅሚ ያዘጋጀዋሉ። ይህን ሳሙና በማዘጋጀት ምንም አይነት ተጨማሪ ፋንሲ ማድረጊያ ኬሚካል አንጠቀምም። እሱም ደግሞ አረፋ እንዲያወጣ እንዲኮፈረፍ፣ በረከት ብርካቴ እንዲኖረው ወይም ደግሞ ደረቅ እንዲሆን ብለን የምንጨምርበት ኬሚካል የለም። እነዛን ኬሚካሎች በማስቀረታችን ከዚህ በፊት ጸጉራችን ላይ ቆዳችን ላይ ይደርስ የነበረ መንጣት፣ መገርጣት ማስቀረት ችለናል። በዮጊ ገላ ሳሙና ስንታጠብ ግን ፀጉራችንም ሆነ ቆዳችን ተፈጥሮ ወዙን በቀላሉና በፍጥነት እንዲመልስ ረድቶታል ማለት ነው። እኛ እንደተጠቀምንበት አንተ እንድትጠቀምበት አቅርበንልሃል። በመቶ ሰባ አምስት ግራም ያዘጋጅን ሆን ሶስት መቶ ብር ይሸጣል። እስከ መቼ ድረስ ነው በዚህ ሳሙና የምታጠበው እስክትል ድረስ ይበረክታል። የምታገኝበትን የጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጠልሃለሁ። ያንን የጉግል ማፕ አድራሻ ጉግል ማፕ ላይ ፔስት ሰርች በማድረግ እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ፣ ኮሜርስ አካባቢ ታገኘዋለህ። በመስባ ግራም የተዘጋጀውን የገገላ ሳሙና ስለጠይቃቸው፣ በብር ይሸጡልሃል። እኛ እንደተጠቀምበት አንተም ቤተሰቦችም ተጠቀሙበት። ከዚ ያለፈ ደግሞ የገገላ ሳሙና ስትገዛን በዚህ ያባወራ ቻናል ትውልዳችን ላይ ይበልጡንም ደግሞ ወንዶቻችን ላይ የተቃጣውን አልጫ የማድረግ ሴራ በመቀልበሱ ረገድ ታግዘናለ። ጀግናው እንዴት አለ የምትገባበት ቤት የምትጋባበት ቤተሰብ ወይም ደግሞ የምታገባት ሴት የቤቷ የቤተሰቦቿ የዘመድ አዝማዶቿ ውጤት ነች። ምን መንፈሳዊ ነች ጭምት ነች ብትባል፣ ምን ተምራለች አስተምራለችም ብትባል፣ ይህንንም እንኳን ብታውቅ ራሱ እሷን የሰራት አቋሟ የሆነ ነገር የምትሰጥህ እድሜ ልክህን የምታቀብልህ የምታሳይህ ነገር ያ ካደገችበት ቤት የተቀዳ ካሳደጓት ቤተሰቦች የተቀዳ የሚመጣም ነው። እሷን በማሳደጉ ረገድ እሷን በመቅረጹ ረገድ ቤተሰቦቿ፣ ዘመድ አዝማዶቿ ብዙ አስተዋጽኦ አድርጓል። ስለዚህም ለጊዜው የምታሳይ ለአንተ ያላት ፍላጎት ወይም ደግሞ ለአንተ የምታሳይ ጠባያት ለጊዜው በአንተ ዘንድ ተቀባይነት አግኝቶ ቢሆንም ነገር ግን በኋላ በአንድ ቤት፣ በአንድ ጎጆ፣ በአንድ ጣሪያ ስር በምትሆኑበት ጊዜ ለዘመናት የተሰራችበትን ያሳደጋትን አቋሟ የሆነውን እሷን የሆነውን እሷን ያከለውን ማንነቷን ትሰጠሃለች። ያንን ደግሞ ለመቀየር ለማስተካከል በጣም ትቸገራለች፣ አንተም ትቸገራለህ፣ ባትፈልገው እንኳ እሷ ማለት ነው። ስለዚህም በተለይ በተለይ በተለይ እሷ ያደገችበት ቤት እሷ ያሳደጓት ቤተሰቦች እሷ ዙሪያ የነበሩ ዘመድ አዝማዶች በእነሱ ዘንድ በጠቅላላው ወንድ የማይከበር ከነበረ ለወንድ ያላቸው ክብር ኢምንት ከሆነ ወንድን በመናቅ የሚታወቁ ከሆነ ልጅት ምን ቆንጆ ምን መንፈሳዊ ብትሆን ምን አዋቂ ብትባል ፈጥረህ ራቀት። ምክንያቱም እሷን መቀየር የሚችል አቅም ጉልበት ለማግኘት አትችልም። ከልጅነት ጀምሮ የተሰራችበት ማንነት፣ የተቀረጸችበት ማንነት እሷን ሀያ ምናምን ዓመት ሰላሳ ምናምን ዓመት የሰራት ከአሁን በኋላም ቢታወቅ ተሸከመኸው ኑር ተብሎ የሚነገረህ እንጂ አስተካከላት፣ ቀይራት ማንም አይልም። ለምን አትችልምና፣ መቀየር አትችልም። ምናልባትም ተቀየረች ቢባል እንኳን በእድሜዋ መጨረሻ፣ በእድሜዋ እንጥፍጣፊ ሲገባት ግን፣ ምንም ማድረግ በማትችልበት ጊዜ ይሆናል። ከዛ በዛ ሞመንት ላይ በዛ ጊዜ ላይ የአንተም ሆነ የእሷ ሙቀት የጠፋበት ፍላጎታችሁ፣ ዝንባሌያችሁ የጠፋበት የላላበት ይሆናል። ምንም እንኳን በአእምሮዋ ለወንድ መገዛት በተለይም ደግሞ ለባል መገዛት መታዘዝ፣ እሱንም ማገዝ እንዳለባት ብታውቅም፣ ይህም እንደተነገራት ብታውቅም በተግባር ልኑርህ ስትለው ግን ትቸገራለች። ድርጊቶቿን ልማዶቿን የሚቆጣጠረው ደመ ነፍሳዊ ልቧ በተግባር ልኑርህ ላድርግህ ስትለው ይህንን በአእምሮዋ ያወቀችውን ነገር ልኑርህ ስትለው ትቸገራለች። ለምን? ከልጅነቷ ጀምሮ ፊደል ከመቁጠሯ ግራና ቀኟን ከመለየቷ በፊት ከልጅነቷ ጀምሮ ያየችው በቤቷ ያየችው፣ በቤተሰቦቿ ዘንድ የታዘበችው፣ በዘመድ አዝመዶቿ መካከል የመሰከረችው በአይኗ የመሰከረችው ነገር ምንድን ነው? ባል እንደማይከበር ነው። እነሱ ያሳደጓት እንደዚህ ነውና እሷም የምታደርገው የምታሳይህ፣ የምትሰጥህ ይህንኑ ነው። ከዚህ በተቃራኒ ልሞክር እንኳን ብትል እንዳው ያን እንደ መነፍሷን ልቧን አሸንፋ ልሞክር እንኳን ብትል እነዛ ዙሪያ ያሉ ቤተሰቦች ጫው እሺ አይሏትም። ምክንያቱም እነሱ እንደ ኖርም እንደ ወግ ይዘውታል እና ከወጋቸው ማፈንገጥ መውጣት ይሆንባቸዋል። ሴቶቹም ብቻ አይደሉም ይህንን የሚከለክሏት፣ ወንዶቹም ጭምር ይከለክላሉ። ይህ በራሴ ህይወት የገጠመኝ ጭምር ነው አንተ ሚስትህን አሳምነህ መክረህ ገስጸህ ያ ወንድ ከተናቀበት አስተዳደጓ ለይተህ ነጥለህ፣ ወንድ ከማይከበርበት አስተዳደጓ ለይተህ ነጥለህ፣ አንተ ባሏ እንዴት መከበር እንዳለብህ ብታሰለጥናት እና ብታስተምራት፣ አንተም መከበር አለብኝ ብለህ ግድ ብትላት እሷን በዛ ለመኖር ብትንገዳገድ፣ ሴቶቹ ዘመዶቿ ቤተሰቦቿ ብቻ አይደሉም፣ አይደሉ ወንዶቹ ራሳቸው አይፈቅዱላትም፣ ለአንተም አይፈቅዱልህም። ለምን ይኩ ለዘመናት ለወዳቸው ለጥቅማቸው ሲሉ በአፍጢም ተደፍተውበት የኖሩበት ሕይወት ነው። ካገኙ በልተው ካገኙ በልተው ካጡ ተደፍተው የሚኖሩበትን ለዘመናት ይዘውት የመጡትን እሴት ነው እየሞገትክባቸው ያለው፣ ለነሱ ማለት ነው። ለዘመናት የተከተሉትን አቋም ነው እየሞገትክባቸው ያለው። በግልጽ ኤክስፕሊሲትሊ በቃላት አስቀምጠህ አትረቡም እያልካቸው ሳይሆን፣ ኢምፕሊሲትሊ በህቡዕ ግን እንደዚህ አይነት መልእክት እያስተላለፍክ ነው። ምክንያቱም አንተ አይ ዲዘርቭ ዲስ ኢዝ ዘ ራይት ዌይ ይ ይሄኛው ነው ልከኛው መንገድ፣ ይሄ ይገባል፣ በዚህ መልክ መኖር አለበት፣ ይህን ግድላለሁ፣ ይህንን ያስፈልጋል። ምክንያቱም ለቤታችን ለልጆቻችን፣ ለትውልዱ ቀጣይነት አስፈላጊ ነው ብለህ የመጣው መጋፈጥ ስትጀምር እነሱ ትላንትና ካልጫነታቸው ከአቅመቢስነታቸው የተነሳ በአፍጢም ተደፍተውለት ወዳደረው ነው ትዳራችን እንዳይፈርስ ልጆቻችን እንዳይበተኑ ያልፈላሽ ሮ ያንኑ የቀዘቀዘ ገላ እንዳናጣ ብለው በአፍጢም ከተደፉለት የተደፉለትን ማንነት እየወቀስክባቸው ነው። ስለዚህ ወንዶቹ ራሳቸው አይፈቅዱልህም። ስለዚህ እነሱ ራሳቸው ያንተን ትዳር ከማፍረስ ወደ ኋላ ይሉ ይመጡላል። አንተው ቤት ካንተው ማዕድ ላይ ያንተን እንጀራ በልተው ተረከዛቸውን ያነሱብሃል። ትዳርህም ይፈርሳል። የደከምክበት ይጠፋል። የገነባ ሁሉ ለከንት ይሆናል። ይህንን የምታውቀው ከፈረሰ በኋላ ሊሆን ይችላል። ምናልባትም አስር ሀያ ዓመት ካሳለፍክ በኋላ ይሆናል። ይሳካልኛል ብለህ አፈር ድቤ ግጠህ ብዙ ነገር ለማስተካከል ከሞከርክ በኋላ ጊዜህን፣ ጉልበትህን፣ አቅምህን አሟጠህ ከጨረስክ በኋላ ስትነቃ ሁሌ ይረፍ ሁሉ ነገር ረፍዷል። ለሁሉ ነገር ይረፍዳል። ስትነቃ መቼ ነበር ይህንን ማስተካከል የምትችለው? ይህንን ማስተካከል የምትችለው ገና ትናንትና ወደ ቤቷ ስትሄድ ቤተሰቦቿን ስትታዘብ ያሳደጓትን ቤተሰቦች ስትመረምር ዘመድ አዝማዶቿን ስትጠይቅ ከመጋባታችሁ በፊት እነርሱ ዘንድ በቤታቸው ወንድ የማይከበር ከሆነ ወንድ የማይከበር ብቻ አይደለም፣ ወንድ የሚናቅ ከሆነ ያን ጊዜ የማትጠግነው ስብራት እንዳለ ገብቶ ፊትን አዙረ ወደ መጣህበት መመለስ። አይ እታደጋታለው ወዳኳ አይደለም። አባቷ እንደዚህ ሆኖ እናቷ በዚህ ወጥቶ እታደጋታለው አለው አይሰራም አይሰራም። በተለይ ደግሞ ምስኪን ከሆንክ ትድግና ለአንተ አይሆንም። ትድግናን ታስቀድማለህ ለትድግና ትፋጠናለህ እንጂ ለስሙ ትድግና ለአንተ የሚሆን አይደለም። ራስህን ታደግ መጀመሪያ፣ አትታደጋትም። ወንድ የማይከበርበት ቤት ውስጥ፣ ወንድ የሚናቅበት ቤት ውስጥ ያደገች ሴት ታከብረኛለች ብለህ መጠበቅ ከንቱ ነው። አንድ ቀን አርሰዋለሁ ይህን ድንጋይ እያሉ ውሃ እንደማንጀቅጀቅ ነው የማይሆን ነገር ነው። ምንም ደግማ ደጋግማ ያንን ነገር ብትማረው በአምሯ ብታውቀው ወንድ መከበር እንዳለበት ወንድ የቤቱ ራስ እንደሆነ ወንድ የሚስት ራስ እንደሆነ ወንዱ ቤቱን እንደሚመራ ለወንዱ ቀለቡ ምግብናው ክብር እንደሆነ ለእሷ መወደድ እንደሆነ ምን ቢነገራት ወንድ ተከብሮ ካላየች ምን አድርጋ ትሰጣለች? እንዴት አድርጋ ታሳያለች? እንዴት አድርጋ አክብሮትን ትሰጣለች? ላንተ አላየችውም። በተግባር በወሬ አይደለም እኮ በተግባር አላየችው። በወሬ ሰምተዋለች፣ ምንም ችግር የለው። በተግባር ግን አላየችውም። በተግባር ካላየችው በወሬ የሚነግሯት ሰዎች በተግባር ማሳየትን አያስተምሯትም። በተግባር ለባሏ ሪስፔክት መስጠትን አክብሮት መስጠትን የሚያሳያት በተግባር አክብሮ እያሳየ የሚኖረው ሰው ነው። እሱም ደግሞ እናቷ፣ አክስቷ፣ እህቷ ናቸው። ይህን በተጨባጭ በተጨባጭ በተለያዩ ቤተሰቦች ላይ አይቼዋለሁ፣ አረጋግጬዋለሁ። በእኔም ላይ ደርሶ አይቼዋለሁ። በእኔም ላይ ደርሶ አይቼዋለሁ። ወንድን ከማያከብር ቤተሰብ የወጣች ሴት ምን መንፈሳዊ፣ ምን ዘመናዊ ትምህርት ተማራች ብለህ ታከብረኛለች ብለህ ተስፋ የምታደርግ ከሆነ አንተ የወጣልህ ጅል ነህ። ያልተዘራባትን በውስጡ ያልበቀለውን አፍርታ ሸምጥጣ ትሰጠኛለች፣ ታበላኛለች እንደማለት ጅልነት አይሆንም? አይሆንም። ልጆችህም እንደዛው ነገ ከነገ ወዲያ በሚገቡበት ትዳር በሚያገባቸው ወንድ ዘንድ ባላቸውን አክብረው፣ መሪነቱን ጠብቀው፣ ለእሱ ቃል ተገዝተው ታዘውት እና አግዘውት። የአባታቸውን ፈቃድ ይፈጽሙ ዘንድ የምታሳድጋቸው የምታበቃቸው አንተ እነሱን በምታሳድገበት ቤት አንተ እነሱን በምታነጽበት ቤት አንተ የቦታህን የልዕልና ቦታህን ይዘህ ሚስትህ ለአንተ ተገዝታ ስታድር ስትታዘዝና ስታግዝ ማሳየት ስትችል ማየት ሲችሉ ነው። ችግሩ ግን ዛሬ እንደዛ የሚያደርግ ሰው የለም። አብዛኛው ሰው ነው አብዛኛው ወንድ እየተሰለበ ነው። አልጫ እንዲሆን እየተመከረ ነው። በሶኮልድ ትዳርን መካሪና ማካሪዎች፣ በሊቅና ሊቃውንት አልጫ እንዲሆን እየተመከረ ነው። ክብሩን እንዳይጠብቅ ስለ ጥቅሙ፣ ስለ ሆዱ፣ ስላልፈላሽሮ ስለ ቀዘቀዘ ገላ፣ ትዳሪ እንዳይፈርስ ልጆች እንዳይበተኑ ሲል በአፍጢሙ ታደፍቶ የሚያድር ወዳደር እንዲሆን እየተደረገ ስለሆነ ያንን ክብሩን ማስጠበቅ አይችልም። ያንን ክብሩን ስለማያስጠብቅ እንደተናቀ የሚኖር መናቁ ጽድቅ የመሰለው አለመከበሩ መንፈሳዊነት የመሰለው ስለሆነ ሴት ልጁን አመፀኛ አድርጎ ያሳድጋታል። ወንድን የማታከብር ለወንድ ክብር የሌላት ባሏን የማታከብር ለቃሉ የማትገዛ አድርጎ ያሳድጋል። ያንኑ የትውልድ እርግማን ያስቀጥላል። አንተ ግን ወንድም፣ ዓለም ተጠንቀቅ። ፍጹም ወንድ ከማይከበርበት ቤተሰብ ጋር አትጋባ፣ አትዛመድ። ምን ቆንጆ፣ ምን የተማረች፣ ምን መንፈሳዊ ብትባል፣ ያቺ ያገኛት ሴት ወደ ቤቷ ሂድና አባቷ በአፍጢም ተደፍቶ የሚያድር ንክር ምስኪን ከሆነ ይቅርብህ። ቤቱን የምታስተዳድረው የምትመራው እናቷ ከሆነች ይቅርብህ። አክስቶቿን፣ እህቶቿን ስታያቸው በባሎቻቸው ላይ አመፀኛ ከሆኑ ይቅርብህ። አንተ ያቺ ያገኘዋት የምትላት መንፈሳዊ ቆራቢ አስቆራቢ ነች፣ ማስትሬትና ዶክተሬት ይዛለች የምትላት ሴት ከእነሱ የተለየ እነሱ ያሳደጓት ሴቶች ለባሎቻቸው ከሰጧቸው ንቀት በተለየ ለአንተ አክብሮት ልትሰጥ አትችልም። ብትፈልግ እንኳን ማድረግ አትችልም። አላየችውምና፣ እንዴት እንደሆነም አታውቀውም። እንዴት እንደሆነም ወንድ ከማይከበርበት ቤት አትግባ ማለት ለወንድ ሪስፔክት ክብር ከሌላቸው ወንድን ከሚንቁ ባሎቻቸውን ከሚያብጠለጥሉ ቤተሰቦች ዘንድ ልጃችሁን ስጡኝ ብለ ሽማግሌ አትላክ፣ አትዛመድ፣ አትጋባ። እምቢ ካልክ እድሜ ልክን ስታለቅስ ትኖራለህ፣ ወይም ባልጫነት፣ በአቅመቢስነት፣ በወዳደርነት በአፍጢም ተደፍተህ ያንኑ ከነሱ ቤት የተጀመረውን እርግማን ታስቀጥላለህ። ትውልድን ወንድን የእግዚአብሔር ክብር የሆነውን ወንድን የመናቁን የማስናቁን እርግማን ታስቀጥላለህ፣ ተባባሪ ትሆናለህ ማለት ነው። የእነሱ መናቅ የነሱ አለማክበር ሳይንስ አንተ ደግሞ ካልናቃችሁኝ ብለህ መናቅንና አለመከበርን እንደ መንፈሳዊነትና እንደ ጽድቅ ቆጥረህ ያንኑ እርግማን ታስቀጥላለህ። ስለዚህ ቅርብ ወንድ ከማይከበርበት ቤት ወንድን ከማያከብሩ ቤተሰቦች ዘንድ ወንድን ከማያከብሩ ዘመድ አዝማዶቿ ዘንድ ካየህ ያንን ነገር እሷን ሚስት አድርገህ አትውሰዳት። እነሱ ለባሎቻቸው ከሰጧቸው የተለየ አትሰጥህም። የሚያሳዝነው ነገር ያ ብቻ አይደለም። ባሎቻቸው ራሱ የነዛ ሴቶች ባሎች ራሳቸው ለአንተ ፈተና ይሆኑብሃል። አንተ መከበር አለብኝ ስትል አንተ ማነህ? እኛ ይህን ያክል ዓመት ትዳራችን እንዳይፈርስ ብለን በፍጢማችን ተደፍተርን ላልፈላሽሮ ለቀዘቀዘ ገላ አጎንብሰን ኖረን፣ አንተ ማነ አንተ ማነ ደረትክን ነፍተ ካልተገበርኩ የምትለው ብለው ትዳርህን ከማፍረስ ወደ ኋላ ይሉ ነገርኩ። ማስትሬትና ዶክትሬት የሰራሁበት ፕሮፌሽናል የሆንኩበት እውቀት አይደለም፣ ከልምድ ከህይወት የተማርኩት እንደዚህም ብሎ የመከረኝ ወንድም አጥቼ ከተጎዳሁበት ህይወት ነው። በርታልኝ ወንድም አይደል?